ሰላም ወዲ ቻናል ቢሰብ ተከታታዮች ትኩስ መረጃ ሲላድርሳችሁ አሁን ይወጣቻለች። በተለይ አሁን ህግ የማስከበር የማስከበር ዘመቻው በተወሰደው በደቡብ ወሎ ዞን ቦረና ወረዳ በምስራቅ እዝ ስምንት መቶ አንደኛው ኮራ አርባ አምስተኛው ክፍለ ጦር እንግዲህ በወሰደው እርምጃ ጠበቅ ያለ ዱላ አሳርፎባቸውን በዚህም እንግዲህ ያማረካቸውን አምቡላንሶች ለመካነ ሰላም ሆስፒታል የሀገር መከላከያ ሰራዊታችን አስረክቧል ማለት ነው። እጅግ በጣም ደስ የሚል ጉዳይ ነው። በተለይ በደቡብ ወሎ ዞን መካነ ሰላም እንግዲህ በአንድ መስጊድ ገብቶ ንጹሃን የሃይማኖት አባቶችን እንግዲህ በግፍ ረሽኖ መውጣቱ ይታወሳል። አሁን ደግሞ የዘረፋቸውን አምቡላንሶች የሀገር መከላከያ ሰራዊት በወሰደው እርምጃ ጠበቅ ያለ ዱርላ ካሳረፈ በኋላ በምርኮኛነት አምቡላንሶችን ካስመለሰ ወደ መካነ ሰላም ለሚገኝ ሆስፒታል ለሕዝብ አገልግሎት ተመልሰው እንዲውሉ አስረክቧን ማለት ነው። እጅግ እናመሰግናለን። እነዚህ ናቸው እንግዲህ የአማራ የህልውና ጉዳይ እንታገላለን እያሉ የሚነግሩን፣ በጣም የሚገርም ነው። እንደ ሁሌ በጣም ይገርመኛል። ከሚገርመኝ እጅግ ደግሞ የህሙማን መገልገያ አምቡላንስ እንግዲህ ለአማራ ታገላሉ እያሉ ዘርፎ ዘው ሲሄዱን የሚገርመው በእጅጉ የሚቆጭና የሚያሳዝን ጉዳይ ነው። ስለዚህ ክብር ለሀገር መከላከያ ሰራዊት፣ መልሰው ለመሰረተ ልማት የሚያገለግሉ ለተቋማት የሚያገለግሉ አምቡላንሶችን ስለሰጡ እናመሰግናለን። እንዲሁ ከነውሯቸው በላይ ነውር ከዚህ በፊት የተመለከተናቸው አምቡላንሶች አቃጥሏቸው ያለፉት እንደነበር እናስታውሳለን። እነዚህ እንግዲህ እስካሁን ድረስ እየነገሩ ያሉ የአማራ ነው የምታገል ይላሉ። ጫካ ላይ ትጥቅ አሳምሮ ፎቶ መነሳቱ እሱ የትግል አጋር አለመሆኑ አንዱ ማሳያ መንገድ ነው። ትጥቅ አሳምራችሁ ጫካ ላይ ፎቶ እየተነሳችሁ ታሳዩን አላችሁ። እኛ እየታገል ነው የአማራና የህልውና ጉዳይ ነው ምትሉ፣ ይህ የትግል አንዱ ማሳያ ከሆነ እየተመለከተነው ያለ ነው አምቡላንስ መዝረፋችሁ ነው መንገድ መዝጋታችሁ ነው በመሰረተ ልማቶችን ማውደብ ነው። ስለዚህ ይሄ አንዱ የተገላ አጋራ ለመሆኑ በግልጽ እንረዳለን። ከበቂ በላይ ማስረጃዎች በርካታ ናቸው። ስለ ስራቸው ለማንኛውም የኢትዮጵያ በሰላም ማስከበር ተልኮ የገዘፈ ስምና ዝና ያላት ሀገር ነች። ሰሞኑን በደቡብ ሱዳን ላይ በዚ ተልኮ በግዳጇን በብቃት የተወጣች መሆኑ ተገልጿል። ይሄ ብቻ ሳይሆን በርካታ ሰላምታ ማስረጃዎችና ምስክሮችም እየተሰጣት ይገኛል። በሰላም ማስከበር ተልእኮ የገዘፈ ስምምነት ያለት አሁን በደቡብ ሱዳን እያስከበረች የሚገኘው ብቻ ሳይሆን ከጥንትም በኮሪያ ተልእኮ የሰጣትን ተልእኮም በብቃት መወጣቷም ይመላክታል። እንደውም በኮሪያ ላይ የቆመላት ሀውልትም እንዳለ ይታወቃል። ስለዚህ ሀገራችን ከፍተኛ አቅም እየገነበች ያለች ጥንታዊም አሁንም እየገነበች ያለች እነዚህ ባዕዳ ተልእኮ እዛው የሚንቀሳቀሱ ጽንፍ እዛው የሚላላኩ የሻዕቢያ ርዝራዥ የሆኑት የህወሓት የፋንና የሸኔ የትም እና የት አይሻገሩም። መንግስትን በዚህ እየሰራ ይገኛል። ሌላኛው መረጃ አረጋ ከበደ በተለያዩ በክልሉ የሚገኙ ተቋማትን ሹመት ሰጠዋ ማለት ነው። መልካም የስራ ዘመን እንዲሆንላቸው 2018 እንመኛለን። ዶክተር አብይ በነገ ሁለት እንግዲህ በጥቅምት 18 ማለት ነው በህዝብ ተወካዮች ምክር ቤት ስድስተኛ የህዝብ ተወካዮች ምክር ቤት አምስተኛ አመት የስራ ዘመን እንግዲህ ቀርበው ለሚቀርብላቸው ጥያቄ ምላሽና ማብራሪያ ይሰጣሉ። የሚጀምረውም ሁለተኛ መደበኛ የስብሰባ ጥቅምት 18 ከጠዋቱ ሁለት ሰዓት ተኩል ጀምሮ ማለት ነው። ስለዚህ መከታተል ትችላላችሁ። ነገ ከጠዋት ሁለት ሰዓት ተኩል ጀምሮ ጠቅላይ ሚኒስትር ዶክተር አብይ እንግዲህ ለህዝብ ተወካዮች ምክር ቤት እንግዲህ ለሚቀርብላቸው ጥያቄና ምላሽ ይሰጣሉ፣ እንዲሁም ማብራሪያ ማለት ነው። ስለዚህ ይሄ ነው እንግዲህ የሚያስፈልጉ በሰለጠነ መንገድ መጠየቅ እና መራመድ ያስፈልግናል። እንደ ሀብታሙ አያሌው እንግዲህ አሳምሮ እኔ ሚኒሊክ ነኝ እኔ በላይ ዘለቀ ነኝ እኔ ቴዲዘን አይሰራም። እናብታ ሀብታሙ አያሌው ይህን ያህል ይህን ያህል የገዘፈ ባዳነት ሲሰራ ከቆየ በኋላ ከኢትዮ 360 በዲሲ በዲሲ ውስጥ ከሚገኘው ኢትዮ 360 ተብሎ ከሚታወቀው መገናኛ በውርደት አተከናንቦ ተሸኝቷል ማለት ነው። እነዚህ ናቸው እንግዲህ ለሀገራችን እንታገልለታለን የሚሉን። በጣም ከሚገርመኝ ምን ያህል መርዘኛ ባዳ ቢሆኑ ነው እንደ ሀብታሙ አያሌው አይነቶች ሀገርን አሳልፎ ለመሸጥ የሚሰሩት። ደርግ የኢትዮጵያ ድንበሯ በቀይ ባህር ነው እያለ ሲሰራ የነበረ እኛም የኢትዮጵያ መንግስትም አልሞ የሚሰራ ይህን ጉዳይ ነው። እነዚህ ግን አሁን ምን ያወሩልናል? ስለ ሰፈር ያወሩልን ስለ ሰፈር ስለሚገኘ ፋን ያወሩልናል። ሰፈር ስለሚገኘ ህዋት ያወሩልናል። ሰፈር ስለሚገኘ ሸኔ ያወሩልናል። እነዚህ ናቸው እንግዲህ እኛ ጆሮ ሰጠን እየሰማን ሀገራችን ለማተራመስ የምንሰራው የነዚህ እጣ ፈንታ የትም አይሻግርም። ማህበረሰቡ እየተረዳ እየተረዳ ወደ ሰላም ፊቱን እያዞር ይገኛል። ተጥቃሳ መረጃ ከውስጥ የምታደርገው እንቅስቃሴ እሱ የሶሻል ሚዲያ ጨዋታ ነው። መንግስት እይሰራን እየሰራ ነው፣ ወደፊትም ይሻገራን እንሻገራለን። የሚያስፈልገን ሰላም ነው። ሰላማችን ለማጽናት ማንኛውንም ነገር ለመስራት ወደኋላ አንልም። ጉዳችን ደግሞ ከመናገር ወደኋላ አንልም። ስለዚህ ውዲቻና ቤተሰብ ተከታታዮች፣ የማንም ዘረኛ ጠበቃ አንሁን። በቃ የሚያስፈልገሱ ነው። በርካቶች የሚሸውዱን አማራ ስለ አማራ ሲጮል አማራውያን ስለ አማራ ጠበቃ ይቆማሉ። ስለ ኦሮሞ ሲጮል ኦሮሞውያን ለኦሮሞ ጠበቃ ይቆማሉ። ጥቂቶች ናቸው፣ ማጆሪቱ ሳይሆን ጥቂቶች። ትግሬዎች ለትግሬውያን ሲጮሉላቸው ለትግሬ ይቆማሉ። የጠቀመው እየመሰለው እነሱ በስም ብሔር እየነገዱብን የሚገኙት። ስለዚህ አማራ ሲነካ ኦሮሞ እንደተነካ ማሰብ አለብን። ኦሮሞ ሲነካ አማራ እንደተነካ ማሰብ አለብን። ለዚህ ነው ሸኔም፣ ህወሓትም ፋኖ በአንድ ብሔር ምክንያት አድርገው እየሸቀጡብን የሚገኙት። ደግሞ ደስ የሚለው እናድጋለን፣ ኢትዮጵያ ታድጋለች፣ ህዝቦቿም ይባረካሉ፣ እንባረካለን። ይህን የምልበት ምክንያት ልንገራቸው፣ መንግስት አለመስረቁ ነው። በርካታ ፕሮጀክቶች ተጀምሮ እያለቁ ነው። እንደውም ሀገር ወዳዶች በስርዓት የምትሰማቸው ከሆነ መንግስት ተበድሮ ወይስ በራሱ አቅም ነው እስኪሉ ድረስ መንግስት እየሰራ ያለው በራሱ አቅም ነው። እንደውም የህዋተር ዝራሽ አስታቅፎን ሄዶ የብድር እዳ በከፍተኛ ሁኔታ ተጽዕኖ እየፈጠረብን ስለሚገኝ ነው። ይህንም እንግዲህ በጽናት ፐርሰንቱን እያወረደው ይገኛል። በርካታ የዶላር በቢሊዮን ዶላር እዳ አስታቅፎ ነው የሄደ ህዋት ነው። ይህ ዘራፊ ቡድን ዛሬ ደግሞ ለሱ ጠበቃ ስንቆም እጅጉ የሚያሳፍርና የሚያሳዝን ጉዳይ ነው። ፋኑሽን የህዋት እኮ የሚሰሩ አብረው ነው፣ ሶስቱ አንድ ላይ ሆነው ለዘረፋ እኮ የሚሰሩ ሀገሪቱን ለመዝረፍ እርቃኗን ለማስቀረት ውድቻና ቤተሰቦች፣ ለሀገራችን የሚጠቅም ከሆነ አሁን ካለ ተቋማት ጋር በሰላም መቆም ያስፈልጋል። ለዚህ ደግሞ መንግስት አለመስረቁን በግልጽ ያሳየበት ጉዳይ ነው። በርካታ ቢሊየን የወጣበት ኮሪደር ልማት የተሰራ ነው፣ ከገጠር እስከ ከተማ ድረስ ይሄ በእጅጉ የሚበረታታ ጉዳይ ነው። አሁን የከተሞች አለ የጋዛ አለ በርካታ ፕሮጀክቶች አሉ። ይህን ለማከናወን ሁላችን ለሰላም ዘብ መቆም ያስፈልጋል። በሌላ መረጃ እስክንገናኝ ሰላም ቆይታ እንዲሆንላችሁ ከውዱ ይመኛለሁ።